ለምሳሌ አንድ ቦታ ግጭት ሲያጋጥም ፌዴራል መንግስት ዘሎ መግባት አይችልም፣ ክልሉ ናና እርዳኝ ካላለ በስተቀር የሚገባባቸው ወጣ ያሉ ነገሮች ካልተፈጠሩ በስተቀር እና ለደቡብ ክልል ከዛ አካባቢ የመጣችሁ ተወካዮች፣ ህዝቡም እንዲረዳ የሚያስፈልገው ባልተገባ መንገድ ወረዳና ዞን ማስፋት የህዝቡን በጀት መብያ መንገድ እንጂ ጥቅም የለው ጥቅም የለው የሆነው ይሄ ነው። የሚገዛው ወንበር የሚገዛው ሶፋ የሚገዛው ምናምን ነው ብሩ የጨረሰው፣ እንጂ ብሩ ስለቀረ አይደለም። ከዚህ የሚገዛው ወንበር ግን የደቡብን ችግር አይፈታም። በነገራችን ላይ መስፋቱ ብቻ አይደለም። ለግምገማ ሚመች ስላልሆነ እዚህ ማንሳት ይከብደኛል እንጂ ሰዎች በወረዳና ዞን ማስፋት ቢዚ ስለሆኑ የበጋ እርሻ ከክልሎች ዝቅተኛ ያለው ደቡብ ክልል ነው። ማን ይስራው? ቢዚ ናቸው። ወንበር ሲገዙ ጨረታ ሲያወጡ እነሱ ስራ ላይ ናቸው ያሉት። ይህን እዛው ማስተካከል ያስፈልጋል። የደቡብ ክልል በጣም ጠንከር ያለ ግምገም አድርጎ ማስተካከል አለበት። በፌዴራል በኩል ማክሲመም ጥረት ተደርጓል። አሁንም ማዳበሪያው ዘንድሮም ሊቀር ሲል እንዳይቀር ተብሎ በልዩ ውሳኔ በብድር እንዲሰጥ የተደረገ ማስተካከል አለበት ክልሉ ክልሉን ደግሞ አልፈን ልንሰራ ብንሞክር እናንተም ኮሻ ትሉም የክልል ጥያቄ አልተመለሰም፣ ምናምን አልተመለሰም ምትሉት እኮ እናንተ ናችሁ። ህግ አክብረን ካልሰራን በስልጣናችን ልክ ካልሰራን ስህተት ነው ብለን ዘለን ብንገባ አይሆንም አይሆንም እና ደቡብ ክልል ላይ እንዳላችሁት ችግሩ አለ። የችግሩ መነሻ ግን ደሞዝተኞች እያበዙ ደሞዝተኞቹ የሚሰሩትን ስራ ግን እያሳነሱ ስለሄዱ ነው። እሱ ማስተካከል በጣም